የምለው ቤተሰብ አብርሽ ማለት ነው፣ ግን ትናንትና ነው ከትናንት ወዲያ ወደ ልጄና ወደ ሚስቴ መመለስ አለብኝ። ሚስቴን ወዳት አለው። ከህይወቴ ከህይወታችን ውጭኔ ስትል የነበር ከሰውዬ ዛሬ በእጃ ዙር እነዚህ እባብና አስመሳዮች ጓደኞች የጠርተው ሄርሜላና ስማና ተረዳ ሲሉ መምጣት ራሱ በጣም ያሳፍራል። የእውነቴ ነው ምንም ትናንት ለካ ሮታ ወድ አደለም። ለካ እንትን ውስጡ አምኖ አንተን ለመቀበል ያልፈለገው አብርሽ የእውነት ወድ አደለም። ደግሞ በጣም የደነገጥከው ደንግጠሞታ ደግሞ ተቀራርባችሁ እኮ ማለት ነው፣ ስታወሩ አፍ ላፍ ልትሳሳሙ የደረሳችሁ እኮ ነው የሚመስለው። የእውነት አንተም አይነ ይኗል፣ እሷም አይነ ይኗል። እያዩ እኮ ነው ደግሞ የሚያወሩት። የእውነት ነው ምላችሁ ቤተሰቦቼ። ና አብርሽ ማለት ምንም ምንም አይነት አቋም የሌለው ሰው ነው። እውነት ሩታ ለካ ወድ አይደለም። ደግሞ አንዳንድ ኮሜንቶች ሩታ ሩታ እያላችኋት እናንተ ናችሁ ከልጁ ጋር እንዳትታረቅ ያደረጋችኋት። አይደለም ድርጊቱ ድርጊቱ የአብርሸ ድርጊት አሁን እስቲ በቀደም ከህይወታችን ውጭልን፣ ህይወቴ መኖር እፈልጋሉ ሲል የነበረው ሰውዬ በነዚህ ባሽቆላጭና ባሽቃባጭ ጓደኞቹ ምክንያት ሄርሜላ ትናንትና አብርሽን አፈቅረዋለሁ አለችና በእጃ ዙር እንደምንም ፈላልገው ይዘውት መጡ። እውነት የቆረጠ ወንድ እንደዚህ ነው እንዴ? አፈቅራለሁ አደለም? ለምን ገመድ ገስት አትንጠለጠልም? የቆረጠ ወንድ ትዳሩን የሚፈልግ ትዳሩ የሚያከብር ሚስትና ልጁን የሚወድና የሚያከብር ወንድ ያችን ከህይወታችን ውጭልን አታስፈልጊም ያላትን ወን ሴት መልሶ ዳግም አይኗን እንኳን አይም ነበረ። እኔ ደግሞ ከሱ በላይ ገረመኝ፣ የነዚህ ያጨብጫቢዎች ጓደኞቹ ማለት ነው በቀጥረታቸው ሁሉ ሩታና ብርሽ እንዲፋቱ ነው ስራቸውን። ያሁን አይደል እንዲህ በደንብ ተገልጾ ይግባልኝ። በፍጹም ሩታና ብርሽ ወደ ትዳራቸው ተመልሰው ሰላም እንዲሆኑ የሚፈልጉ አይነት ሰዎች አይደሉ። የእውነቴን ነው የምላችሁ ቤተሰቦች። እነዚህ እነ ቡሩክ እነ አቤል ደግሞ አንድ ኪያ የሚባል ደግሞ አለ፣ እሱ ጨምሮ ማለት ነው። በፊትም እሱ ያጨብጫቢ ነው። ኪያ የሚባለው ቡታጀራ የሚኖረው የነበረው ያረጅሙ ልጅ ማለት ነው። ትናንትና ማፍቀርሽ ደስ የሚል ነው ሲል የነበረው እናንተ እናንተው ሰው ናችሁ፣ እናንተውን ጓደኛ ናችሁ። በሩታ እጅ በልታሽጥታችሁ ትናንትና ለመጣች ሴት አብርሽን አፍቅር ያለው ብላለች ብላችሁ በእጃ ዙር ከአብርሽ ጋር ታገናኙታላችሁ። የእውነት በጣም ነው የምታሳፍሩት። እኔ እናንተም አብርሽም አሳፍሮኛል። ምንም ቢደነግጥና እንትን ቢንም ግን ሄርሜላን የእውነቴን ነው ምላችሁ፣ ቤተሰቦች ያገኛታል ብዬ በፍጹም አልጠበቅኩም። የእውነቴን ነው ብላችሁ። ምክንያቱም የወሰነው ውሳኔ በቃ ቢረፍድም ትክክለኛ ውሳኔ ነው። አብርሸ በቃ ልጁ አጓግቶታል፣ ሚስቱም አጓግተዋለች። ወደ ሚስቱ ወደ ልጁ ሊመለስ ነው። ሄርሜላን ከዚህ በኋላ ዳግም በነገራችን ላይ እኔ ሙሉ ለሙሉ ግን አላመንኩም። በሆነ ሰበብ ሄርሜላ እንደምታገኘው እርግጠኛ ነበርኩኝ። ወን በቲክቶኳ እያላዘነች፣ ወን ደሞ የሆነ ምክንያት ይዛ መጣ እንደምታገኘው እርግጠኛ ነበርኩኝ። ያው አልቀረማ። በእጃ ዙር በጣም ሀይለኛ ሀይለኛ ጓደኞች ናቸው ደግሞ ያሉት። አቤት አብርሽ ሞታል። በጣም ሀይለኛ በዙሪያ ያሉ ጓደኞች የተማሩ የሰለጠኑ በጣም በጣም በጣም እነዚህ ዝሙተኞች ናቸው። ጓደኞች በጠቅላላ በዙሪያ ያሉት ያሉት ጠቅላላ ወንጀለኞች፣ ዝሙትን የሚያበረታቱ ትዳርን የሚያፋቱ በጣም ባለጌ ባለጌ የሆኑ ጓደኞች ናቸው። አብርሽ ከዞረክ ያሉት አንተም አትረባም። ይቅርታ አርጉኝ ቤተሰቦች፣ አብርሽ የውሳኔ ሰው አይደለም። በፍጹም ሩታ እኛ ስላልናት ሩታ እኛ ስላናት ሳይሆን ኮሜንቶች እንደምንጽፉት ሩታ ባብርሽ መቶ ፐርሰንት እርግጠኛ ስላልሆነች ነው። የእውነቴን ነው ብላችሁ እርግጠኛ ስላልሆነች ነው እሺ ላትል የቻለችው፣ ልትታረቅ ያልቻለችው፣ ልቧ ሊከፈትለት ልቧን ከፍታ ከልቧ ይቅር ልትለው ባሌ እውነት ተጸጽቶ ሊመለስ ነው ብላ ያላሰበችው የእውነት ከልቧ እርግጠኛ ስላልሆነችና በምታየው ነገር ነው እሷ ላይ ምኮ መፍረድ ከባድ ነው። በምታየው ነገር ነው ትናንትና ከህይወታችን ውጭ ንን ሲል የነበረው ሰውዬ ዛሬ ተመልሶ አፍቅር ያለው ስትለው እሷን ለማስረዳት ተመልሶ እሷን አገኘ ው። አብርሽ በጣም የውሳኔ ሰው ነክ ወሰነ ሞታ ልብ ውልቅ ብሏል። እንደ ው ውሳኔ ከጓደኞች ጨምሮ ምንም ውሳኔ የሌላችሁ አቋሚ የሌላችሁ ወንዶች ናችሁ። የእውነት ዙሪያ ከም የተሰበሰቡ ጓደኞች ማይረቡ የበሉበትን ሰሃን የሚሰብሩ ባለጌዎች ናቸው። የእውነት ነብሩክና የሚባሉ ማለት እችኛ እንኳን ሄርሜላ ተብያች የሴትነት ክብሯን ያወረደች እሷን እንኳን ተዋት። አንደኛውን አይነውጥታለች። ለይቶላታል ለይቶላታል። ልይት ያለላት ክብሯን